ግብጽ ኢትዮጵያን የባህር በር እንዳታገኝ ለማድረግ እየመከረች መሆኑ ተገለጸ። ግብጽ በቀይ ባህር ዙሪያ ከአረብ ሊግና ከኤርትራ ጋር በመሆን በኢትዮጵያ ላይ ሴራ እየጎነጎነች ነው ተብሏል። መንግስት ስለ አርሲው ግድያ የቅርታ እንዲጠይቅና ካሳ እንዲከፍል ተጠየቀ። ይህንን ያለው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓም ትናንት ጥቅምት 21 ቀን 2018 ዓ.ም ባወጣው መግለጫ ላይ ነው። ህወሓት የፌዴራል መንግስቱን አስጠነቀቀም። ህወሓት የፕሮቶሪያን የሰላም ስምምነት ፌዴራል መንግስቱ ከመቼውም ጊዜ በበለጠ አደጋ ውስጥ ከቶታል በማለት ከሶታል። ጋና የተመሳሳይ ፆታ ግንኙነትን የተመለከተውን የህግ ማዕቀፍ ዳግም መመልከት ልትጀምር ነው ተባለም። በተመሳሳይ ፆታ ግንኙነት ላይ የሚሳተፉ ላይ የማያዳግም እርምጃ መውሰድ የሚያስችላትን ውሳኔ ታጸድቃለች ተብሎ እንደሚጠበቅ ነው የተነገረው። ሰላም ጤና ይስጥልን፣ የፈጠነ ሚዲያ ተመልካቾች፣ የፈጠነ ሚዲያ መረጃዎች ከሰዓት ጀምሮ ወደ እናንተ ይደርሳሉ። ግብፅ ኢትዮጵያን የባህር በር እንዳታ ገኝ ለማድረግ እየመከረች መሆኑ ተገለጸ። የኤርትራው ፕሬዝደንት ኢሳያስ አፈወርቂ ለአምስት ቀናት የስራ ጉብኝት ወደ ግብፅ ማግናታቸውን ተከትሎ የግብፁ ፕሬዝደንት አልሲሲ ለኢሳያስ አፈወርቂ ለሉዓላዊነታችሁና ለግዛታዊ አንድነታችሁ ድጋፍ ለማድረግ ቁርጠኛ ነን ሲሉ ገልጸውላችኋል ተብሏል። ኢትዮጵያ በአንድ ወቅት በወደብ ጉዳይ ከሶማሊያ ጋር አለመግባባት በገጠማት ሰዓት ፕሬዝደንት አልሲሲ አይዟችሁ፣ ለሶማሊያ ሉዓላዊነት እንዲሁም የግዛት አንድነተኛ ድጋፍ ድጋፍ እናደርጋለን የሚል ተመሳሳይ ምላሽ መስጠታቸው ይታወሳል። በተያያዘ ዜና የኤርትራው ፕሬዝደንት ወደ ካይሮ አቅንተው ከሲሲ ጋር ከተገናኙ በኋላ እዛው ግብጽ ውስጥ ዳር አልዳውድ ወደሚባል ከፍተኛ የህክምና ተቋም በማምራት አጠቃላይ የጤና ምርመራ ሲያደርጉ መታየታቸውን የግብጽ ሚዲያዎች ዘግበዋል። ይህ በእንዲህ እንዳለ የግብጽ የውጭ ጉዳይ ሚኒስተር ኢትዮጵያ በቀይ ባህር አስተዳደር ውስጥ ምንም አይነት ሚና የላትም ሲሉ መደመጣቸውን መረጃዎች ጠቁመዋል። የቀይ ባህርን የማስ የማስተዳደር ጉዳይ የባህር ዳርቻ ሀገራትን ብቻ የሚመለከት ነው ሲሉ ሚኒስትሩ ጨምረው ተናግረዋል። እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት ተሳትፎ ተቀባይነት የለውም በማለት ነበር አጽንኦት ሰጥተው ሚኒስተሩ የተናገሩት። ግብጽ ከሳውዲ አረቢያ ጋር በቀይ ባህር አስተዳደር የወደፊት እጣ ፈንታ ዙሪያ እየመከረች መሆኑን የገለጹት የውጭ ጉዳይ ሚኒስትሩም ይህን ወሳኝ የባህር ላይ መተላለፊያ የማስተዳደር ደህንነቱንና መረጋጋቱን የማረጋገጥ ቀዳሚ ኃላፊነት ያለባቸውም ሁለቱ ሀገራት ናቸው ብለዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር መነፈጓን እንደምትቀበልና ስትራቴጂካዊ ጥቅሞቿን በሰላማዊ መንገድ ለማስከበር ቁርጠኛ መሆኗን በሳምንቱ መጀመሪያ መግለጻቸው ይታወሳል። መንግስት ስለ አርሲው ግድያ ይቅርታ እንዲጠይቅና ካሳ እንዲከፍል ተጠየቀም። በኦሮሚያ ክልል በምስራቅ አርሲ ዞን አስተዳደር ጥቅምት 14 ቀን 2018 ዓ.ም ሌሊት በጉናና በመርቲ ወረዳዎች 17፣ ጥቅምት 17 ቀን 2018 ዓ.ም ሌሊት በሸርካ ወረዳ 3፣ ጥቅምት 18 ቀን 2018 ዓ.ም ሌሊት በሆለንቆ ዋቢ ወረዳ 5፣ በድምሩ 25 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት ተከታይ ምእመናን በአሰቃቂ ሁኔታ ተገድለዋል ሲል ፓርቲው በመግለጫው ገልጿል። ኢህአፓ በምእመናን ላይ የተፈጸመውን ግድያና አካላዊ ጉዳትን አውግዞም መንግስት ተጠያቂነቱን እንዲያምንና ወንጀሉን የፈጸሙት አካላት በአስቸኳይ ለፍርድ እንዲቀርቡ አሳስቧል። ለደረሰው ግድያና አካላዊ ጉዳት የተሰማውን ሀዘን የገለጸው ፓርቲውም መንግስት ይቅርታ እንዲጠይቅና አስፈላጊ ያለውን ካሳ ለሚመለከታቸው ሁሉ እንዲከፍል ጠይቋል። የእስልምና ሃይማኖት ተከታዮች ላይ ለደረሱ ጉዳቶችም በተመሳሳይ መንግስት ይቅርታ እንዲጠይቅ አሳስቧል። በምዕመናንና በዘር ልዩነት ላይ ከጥቂት ዓመታት ወዲህ የተባባሱት መጠነ ሰፊ በእምነትና በዘር ልዩነት ላይ የተመሰረቱ ግድያዎች፣ አፈናዎች፣ እገታዎች፣ ማፈናቀሎች፣ የንብረት ንጥቂያዎችና ውድመቶች በአስቸኳይ ሊቆሙ ይገባል መባሉ ነው የተሰማው። የፕሪቶሪያ ሰላም ስምምነት ከመቸውም ጊዜ በበለጠ አደጋ ውስጥ ነው ሲል ህወሓት ገለጸም። መንግስት የፕሪቶሪያውን የሰላም ስምምነት እየጣሰና እያኮሰሰ ነው ሲል በመክሰስ ስምምነቱ ከመቸውም ጊዜ በላይ በከፍተኛ አደጋ ውስጥ ወድቋል ሲል አስጠንቅቋል። የፌዴራል መንግስት በትግራይ የተደረገውን ጦርነት ለማስቆም የተፈረመውን የፕሪቶሪያ የሰላም ስምምነት ቁልፍ ድንጋጌዎች ለመተግበር አልቻለም መባሉም ነው የተነገረውም። ህወሓት የኢትዮጵያ መንግስት የትግራይን አካባቢዎች ተቆጣጥረው የሚገኙ ኃይሎችን በመደገፍና በማስታጠቅ እንዲሁም የተፈናቀሉ ነዋሪዎች ወደ ቀያቸው እንዳይመለሱ በማደናቀብ ስምምነቱን ትርጉም አልባ ለማድረግ እየሰራ ነው ሲል የፌዴራል መንግስቱን ከሷል። የፕሪቶሪያ የሰላም ስምምነት ዓላማው ዘላቂ የጦርነት ማቆም እንዲመጣ፣ የተፈናቀሉ ሰዎች ወደ ቀያቸው እንዲመለሱ፣ እንዲሁም ለፍትህ ለመልሶ ግንባታና ለፖለቲካ ውይይት መሰረት ለመጣል የታሰበ ነበር። በቅርቡ ጠቅላይ ሚኒስትር አብይ አህመድ ህወሀት የፕሪቶሪያ የሰላም ስምምነትን ባለማክበር እንዲሁም ከፌዴራል የሚላክ በጀትን ለልማት ስራዎች ከመዋል ይልቅ ለወታደራዊ እንቅስቃሴዎች በመዋል መወንጀላቸው ይታወሳል። በምስራቅ አርሲ በአሰቃቂ ሁኔታ የተገደሉት ምዕመናን በቤተ ክህነቱና በዞኑ አካላት ተክዷል መባሉ ተሰማ። የቤተ ክህነቱ ዘገባ ሀገረ ስብከቱን ጠቅሶ በአጥቂዎች ላይ ተመጣጣኝ እርምጃ ተወስዷል ይላል። የቢቢሲ አማርኛ ዘገባ ደግሞ የዞኑ አስተዳዳሪ ሐሰት ነው እንዳለና የወረዳው ኃላፊም እያጣራው ነው ማለቱን ዘግቧል። የወረዳና የዞን አካላት የማያውቁትን መረጃ ቤተ ክህነቱና ሀገረ ስብከቱ ተመጣጣኝ እርምጃ ተወስዷል ብለው መዘገባቸው ከየት አምጥተውት ነው በሚል እየተተቹ ይገኛሉ። ይህም በ ግፍ ለተገደሉት ምዕመናን ፍትሕ እንዳይሰጥ የሚያደርግና ኃላፊነትን ያለመወጣት ምልክት ነው እየተባለም ነው የሚገኘው። የዞን ዋና አስተዳዳሪ ኢብራሂም ከድር የምዕመናንን ሞት ክደዋል፣ ለድርጅቱ ለፍጅቱ ኃላፊነትን መውሰድ ከዚህ በላይ የለም በማለት በሕግ እንዲጠየቁ ምዕመናን እየጠየቁ ይገኛሉ ተብሏል። ጋና የተመሳሳይ ፆታ ግንኙነት የተመለከተውን የህግ ማዕቀፍ ዳግም መመልከት ልትጀምር ነው። ጋና ከዚህ በፊት የተመሳሳይ ፆታ ግንኙነትን በተመለከተም ፓርላማዋ ህግ ቢያጸድቅም የወቅቱ ፕሬዝደንት አኩፎ አዶ ለመፈረም ፈቃደኛ ባለመሆናቸው ህግ ሳይሆን ቀርቷል። የጋና ፓርላማ አፈጉባኤ የወቅቱ ፕሬዚደንት ጆን ማሃማ ፓርላማው ካጸደቀው ለመፈረም ዝግጁ መሆናቸውን ገልጸው ነበር። የህግ ማዕቀፉ በቀድሞው ፕሬዝደንት ሳይፈረም ፓርላማውም የተበተነ ሲሆን በዚህም የተነሳ ማዕቀፉን ዳግም አዲሱ ፓርላማ ማየት ይኖርበታል ተብሏል። በማዕቀፉ የተመሳሳይ ጾታ ግንኙነት ላይ መሳተፍ ማበረታታት፣ ድጋፍ መስጠትና በፈንድ መርዳት ከ3 እስከ 10 ዓመት ድረስ የሚያሳስሩ ወንጀሎች ሆነው ተቀምጠዋል። 30 የአፍሪካ ሀገራት የተመሳሳይ ጾታ ግንኙነትን የሚከለክል ህግ ሲያወጡም ቡርኪና ፋሶ በቅርቡ ከሀገር እስከ ማባረር የሚደርስ ቅጣት መቅጣት የሚያስችላትን ህግ ማውጣቷ ይታወሳል። የፈጠነ ሚዲያ መረጃዎች የተመለከታችኋቸውን ይመስሉ ነበረ። ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አብራችሁን ስለቆያችሁ እናመሰግናለን።